ነገ የሚካኤል በዓል እናከብራለን አይደል? የሚካኤል በዓል እዚህ ብቻ ነው እንደሚከበረው ሌላ ቦታ አይከበርም? አዲስ አበባ ውስጥ ብዙ ቦታ አለ አይደል? ከአዲስ አበባ ውጭስ አለ አይደል? ከኢትዮጵያ ውጭስ? አሁን አንዳንድ ሰዎች ምን ያሳስባቸዋል? ነገ ሚካኤል በዓል ሲከበር ሚካኤል የት ነው የሚሄደው? ቦሌ ሚካኤል ነው የሚሄደው? መርካቶ ያለው ሚካኤል ነው? የካ ነው የሚሄደው ብለው የሚጨነቁ ሰዎች አሉ። መላእክት በሁሉ ቦታ የሞሉ አይደሉም? በሁሉ ቦታ የሞላ ማን ነው? እግዚአብሔር ነው። ታዲያ እናንተ እዚህ ሚካኤል ሚካኤል ስትሉት እዛም ያሉት ሚካኤል ሚካኤል ሲሉት ሚካኤል እንዴት ያዳርሳል ብለው የሚጨነቁ ሰዎች አሉ። በጣም ይገርማቸዋል። እኔ ኃጢአተኛው እዚህ ጋር ቆሜ የምናገረውን ንግግር እዚህ ያላችሁ ትሰማላችሁ። አሰቡ። እዚህ የሌሉ ሰዎች እንዲሰሙ ማድረግ ይቻላል አይቻል በምን እዚህ ፊት ለፊት ያሉት መቅረጫ ካሜራዎች ስልኮች ቀርፀው ዓለም ሁሉ እንዲሰማ ማድረግ ይችላሉ አይችሉም? ሰው የሰራው ካሜራ ዓለምን መድረስ ከቻለ እግዚአብሔር የሰራው ሚካኤል ዓለምን መድረስ ይችላል አይችልም? እንዴት ያለ አስተሳሰብ ነው! እንዴት መናናቅ ነው! ከእግዚአብሔር ጋር እኛ የሰራነው ቆርቆሮ እንኳን ዓለም ይደርሳል እኮ? ቅዱስ ሚካኤል ዓለምን ደርሶ መርዳት አይችልም ብሎ ማሰብ እንዴት ያለ ነገር ነው! መላእክት በአንድ ቦታ ሆነው ቅድም ነግሬያቸኋለሁ። ኤልሳ እስራኤል ሆነው የሶሪያ ወሬ ይሰማ ነበር አለ ነው አይደለም? ሲጀመር መላእክት አሁን ቅድም የጠቀስኩትን ጥቅስ ለዚህ ማስረጃ አድርጌ ልድገመው። የእግዚአብሔር መልአክ ብሉ እስኪ፣ በሚፈሩት ዙሪያ ይሰፍራል። አሁን የቁጥር ጥያቄ ልጠይቃችሁ ነው። የእግዚአብሔር መልአክ ሲል አንድ ነው ብዙ ነው አይደለም? የእግዚአብሔር መላእክት አይደለም ቢለው። የእግዚአብሔር ምን ስንት ነው? የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል። ምን ይላቸዋል? መልአኩ ስንት ነው? በጣም ጥሩ። የእግዚአብሔር መልአክ አንዱ መልአክ። እግዚአብሔርን የሚፈሩ ሰዎች ስንት ናቸው? ስንት ናቸው? የት ነው የሚኖሩት? ቦሌ ሚካኤል አካባቢ ነው የሚኖሩት? በዓለም ሁሉ ነው። አደለ? እግዚአብሔርን የሚፈሩ መልአኩ ስንት ነው? የእግዚአብሔር መልአክ አንዱ ሚካኤል ማለት ነው። እግዚአብሔርን በሚፈሩት ሰዎች ዙሪያ ምን ይላል? ይሰፍራል። ሚካኤል ብቻውን እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? ያድናቸውማል። የተመሰገነ ይሁን እግዚአብሔር። በእውነት አመስግኑ አንዱ መልአክ አሁን ይህን ስላችሁ፣ መልአክት በሁሉ ቦታ የሞሉ ናቸው አላልንም። እኛ አልወጣ ነው። በሁሉ የሞላ ማን ነው? መለይክት በቦታ ይወሰናሉ። አዎ ይወሰናሉ፣ ቦታም አላቸው። ዓለም መልእክት እዮ ራማ ኤረር የሚባሉ ከተሞች ሁሉ አሏቸው። በዚህ ሲሆኑ በዛ ይታጣሉ። ይሄ ያለ ነው። በሁሉ የሞላ እግዚአብሔር ነው። መላእክት ግን በጸጋ በሁሉ ቦታ መገኘት ይችላሉ። እንኳን እነሱ ቅድም እንዳልኳችሁ፣ በዚህ በኢንተርኔት እኔም ብዙ ቦታ አገኛሉ እኛ ኃጢአተኞቹን መገኘት ችለናል። ሰው በሰራው ቆርቆሮ በዚያ ላይ። እቺ መሬት የምትባለዋ ፕላኔት፣ አሁን እኛ ያለንባት ኳስ ማለት ለአንድ መልአክ እኮ እግሩ ስር የሚከታት ኳስ ያህል ነች። ለሚካኤል ምኑ ነች? እንደው እንደምናስበው እኮ ትልቅ አይደለንም። በነገራችን ላይ በጣም ትንሽ ነን እኮ፣ በጣም ትንሽ ነን። አንዱ መልአክ ምድርን ብቻውን መዞር ይችላል። አረ እኔ በጣም ማዝነው በእውነት ሰዎች ለሚካኤል ሲሆን የሚያነሱትን ጥያቄ ለሰይጣን ሲሆን አያነሱ። ከኔ ጋር ናችሁ? ለምሳሌ እዚህ ሰፈር ያለን ሰው ኃጢአት እንዲሰራ የሚፈታተነው ነው ማን ነው መልሱልኝ። ሌላ ሰፈር ያለውንስ ሰይጣን ነው አደለ? ሌላ ሀገር ያለውንስ ሰይጣን በሁሉ የሞላ ነው ነው እንዴ? አይደለም። ግን ሰዎች ያም ሰይጣን ፈተነኝ፣ ይህም ሰይጣን ፈተነኝ ሲባል እንዴ ሰይጣን በሁሉ የሞላ ነው እንዴ አይሉም። ሚካኤል ረዳይ ስትሉ ግን ደማቸው ይፈላል። ለሰይጣን የማይጠይቁት ጥያቄ እንዴ ለሚካኤል ይጠይቃሉ። በጣም ያሳዝናል። አንዳንዴ ሰዎች ከጋንንት ጋር ፍቅር ያላቸው ይመስላሉ። ሰይጣን ሰይጣን የሚል መዝሙር ይዘምራሉ። ጎረቤቶቻችን አሁን ሰይጣን ተቃጠል፣ ሰይጣን እንዲያረኩ ጠላቴ እንዲያረኩ የሚል አንድ ሺህ መዝሙር አላቸው። ሰይጣን ደስ አይበልህ የሚል መዝሙር ይዘምራሉ። ሚካኤል ደስ ይበልህ ሲባል ግን ይናደዳሉ። ሰይጣን ከኔ ዞር በል ሚል መዝሙር አላቸው። ናና ሚካኤል ናና ተብሎ ሲዘመር ለምን ይናደዳሉ? ሚካኤል ወደ ሁላችን ይምጣልን። ምዕመናን አመስግኑት ቅዱስ በሀሳብ መንገ የምንማርበት ነው፣ ወይም ደግሞ ያሳረገበት ዕለት ነው በዚህ ቀን ማለት ነው። ስድስተኛው ምክንያት ደግሞ ለፍጥረታት ሁሉ ምሕረት የሚጠይቅበት ዕለት ነው።